ቀረኛውም ህቱን ትችላለች። አርግዛም ሊሆን ይችላል። እኔ የማቀው ነገር የለም። ዶንክ አብርሃም እኮ ሚስቴ ናት። ተዋት እኮ ሌላችሁ ይችላል። እርፍ። ይህን ነበር የፈራሁት። አዎ፣ ማለቱ አይቀርም። እውነት ለመናገር በዚሁ ከቀጠለ ማለቱ አይቀርም። ይው እኔ ደግሞ ምናለች አስቴር በሉኝ፣ አብርሽ ማለት ነው። አብርሽ በሮታ ተናደርኩ ተበሳጨው። እንዴት አታምነኝም? እንዴት እንደዚህ አትድም ብሎ እች ልጅ ጋር ነፂ ጋር ካልሄደ ነፂን ሂዶ ካላገኛት ምናለች ይው ቱ ይው ውሸታም በሉኝ ከዚህ በኋላ ማለት ነው ሂዶ እንደሚያገኛት እርግጠኛው፣ እየነግራችኋለሁ አቤት። የእውነት ለመናገር ግን አብርሽ ግፍ አለበት። የእውነቴን ነው እምላችሁና በእሱ ምክንያት ፍቅር አለቀሰች፣ ሩታ አለቀሰች። ሩታ ስንት ጊዜ ነው ያለቀሰችው በእሱ ምክንያት? ከዛ ደግሞ ነጼ ደግሞ ይኸው ዛሬም እያለቀሰች ነው ዛሬም ድረስ እስከዛሬ በውስጧ ይዛ አይዛ እስከ ዛሬ በውስጡ አምቃ ይዛ ቆይታ ዛሬ ላይ እያለቀሰች ነው የምትገኘው። እስከዛሬ በውስጧ ነበር ስታለቅስ የነበረው። ዛሬ ላይ ግን ሚዲያ ላይ ፍረዱኝ ብላ መጣለች። ማንም ሰው ማለት ነው የእሱ ህይወት ተበላሽቶ የእሱ ህይወትን እኔ ህይወቴን አበላሽቶት አንድ ሰው ወይም ደግሞ ብዙ ተስፋ ሰጦኝ ብዙ ህድም ሰጦኝ ብዙ ነገሮች አብረን አሳልፈን እሱ ደስተኛ ህይወት እየኖረ እኔ በባዶ ተስፋ እዛ ጋር ቁጭ ብዬ ውስጤን ይዤ አምቄ ስታመም ከርሜ ኑሬ እሱ ደስተኛ ህይወት ሲመሰረት ሳይ ማንም ሰው ደስተኛ ሊሆን አይችልም። ይሄ ግልጽና እውነተኛ ማይካድ ሀቅ ነው በቃ። እና አብርሽ እያደረገ ያለው ነገር ያለውን ነገር ፍቅረኛ ለምን ያዘ አለያዘ ወይ ደግሞ ያለፈ ታሪክ ነው አደለም የሚባል ታሪክ አደለም። እያወሩ ያለው ስለ ሴት ልጅ እንባ ነው። የሴት ልጅ ጥቃት ይቁም በቃ። ማጭበርበር፣ ውሸት፣ የእውነት አብዛኛውን ወንዶች ማለት ነው ውሸታም ናቸው። ትዳር ውስጥ ሲገቡ እኔ በአካል ትናንትና በጆሮ የሰማሁት እዚህ፣ እኔ ማውቃቸው በቅርብ ማውቃቸው ሰዎች፣ አንዱ ሚስት ልጆች፣ ሚስት ነበር። ያንን ደብቆ ምንም እንደሌለው አዲስ ሚስት አገባ፣ ወይም ደግሞ ሌላ ሰው አገባ። ከዛ እች ሴት ተደብቃ ቆይታ ነው፣ ልጁ ደውሎ አባቴ አገናኙ አባቴ አባቴ ሲል፣ የምን ልጅ ነው ብላ ስትጠይቀው ምንድን ያለው የጓደኛዬ ልጅ ነው፣ እኔ ክርስትና አባቱ ነኝ ብሎ ነው የዋሸው። በዚህ ልክ ነው፣ አስቡት። እችኛዋ ሚስቱ አርግዛለች። ነፍሰ ጡርናት ምናምን ነገር አብራው ለበር ለረጅም ጊዜ ቆይታለች እና ውሸታም ወንድ መጥፋት አለበት። የእውነቴን ነው የምላችሁ። ውሸታም ወንድ ማለት ነው፣ ከውሸቱ መታቀብ አለበት። ከውሸቱ መቆጠብ አለበት። ስንት ሴቶች ናቸው እግዚአብሔርን የማይሆን ተስፋ ተሰጧቸው አገባሻለሁ፣ አፈቅርሻለሁ፣ እወድሻለሁ ተብላ ተታላ እድሜ ዘላለሟን አንጀቷ ርር ብሎ ስታለቅስ የምትኖር ሴት። በዚች ልጅ የምትፈርዱ ሰዎች እንደው ለእናንተ ያደርግላችሁ። ሌላ ምንም ልላችሁ አልችልም። ብዙ ቃል ገብቷላት፣ ብዙ መረጃ እያወጣች ነው የምትገኘው። አዎ ፍቅረኛዋ ነበረች በትክክል እሱ ራሱ አምኗል። በትክክል አብርሽ ራሱ አምኗል። ጓደኞቹ እነ ማርክ፣ እነ ኤፍሬም፣ እነ ፍቅር የማያምን የማያቅ ሰው የለም። እች ልጅ ግን ማለት ነው እሱ የሚዲያ ሰው ስለሆነ ምናምን ምናምን ስሙ እንዳይጠፋ ተብሎ ጸጥ ተብሎ ተከዳድኖ ምናምን ብዙ ሰው እያስፈራራት ተቀምጣ ነበር። ዛሬ ወጣ ስታወራ ሁላችሁም እሷ ላይ ፈረዳችሁ። አረ በእናታችሁ እስኪን በእናንተ ህይወት ላይ ይድረስባችሁና ነገ እያለቀሳችሁ ለሆነ ሰው ስታስረዱት ያ ሰው ከተረዳችሁ እናያለን። የእውነቴ ነው ምላችሁ እናያለን። እናንተ በሰው በሰው ቁስል እንጨት የምትሰዱ ሰዎች ማለት ነውና አብርሽ የመጨረሻ ውሸታም ነው፣ ዋሽቷል። በቃ አራት ነጥብ ልናገር የምችለው ነገር እወደዋለሁ፣ አከብረዋለሁ፣ በስራው በጣም ማደንቀው ሰው ነኝ። በጣም ከሚባለው በላይ ሚዲያውን በደንብ ተቆጣጥሮ ጥሩ ስራ እየሰራ ጥሩ ደረጃ ላይ የደረሰ ሰው ነው። ግን ሩታን ራሱ አይኗን አይታችሁታል የሌባ አይነደረቅ መልሶ ልብ አድርቅ የሚባል አባባል አለና፣ እቺ ልጅ እውነት አላት አደል? ጥፋት አጥፍቷል አይደለ? አይተዋለች፣ እንኳን እሷ ሚዲያ ሁሉ ህዝብ አይቶታል። ይሄ ነገር የተፈጠረው እንደዚህ ነው ሩት ታዬ ብሎ ማስረዳት ሲችል፣ በላይ ሆኖ ባለፈ ታሪክ ይሄ እኮ የቆየ ታሪክ ነው የሚመለከትሽ ነገር አይደለም ብሎ በዛ ለክ ሲጮህባት እንደነበር አይታችኋል አይደል? ለምን አስፈለገ እንደዛ? ማስረዳት እየቻለ እውነታውን እያወቀው እሱ ልቡ እያወቀው ለምን አይናገርም? አንድ ነገር ልንገራችሁ፣ እች ልጅ እውነት ትፈልጋለች። በቃ ቁርጥ የሚያደርግላትን መልስ ትፈልጋለች። ምን በድዬው ነው እያለች ነው ያለችው። ኢቨን አሁንም ራሱ እንደሚገናኙ ልንገራችሁ ዱባይ ገና ሲሄድ ሊጋቡ እየሄዱ ዱባይ ሚዲያ ላይ በነገራችን ላይ፣ ለምን እስካሁን ቆየች? ለምን እንደዚህ ምን ሊባል ይችላል? ግን ውሸት እኮ አንዳንዴ ማለት ነው እየዋሸ እየዋሸ እየዋሸ እየዋሸ ሄዶ እኮ የሆነ ሰዓት ላይ እውነቱ መውጣቱ አይቀርም። ግን አንድ ሰው ልዋሽ ካለ ልደብቅ ካለ እስከ ጥግ ድረስ ደብቆ ለአመታት መቆየት ይችላል። ይህም ማወቅ አለባችሁ። እቺ ልጅ እንግዲህ ማለት ነው አልቅሳ መጣችሁ ያለ ምንም ምክንያት አይደለም፣ ማስረጃ ይዛ መጣ ነው። ፍቅር ራሱ ያኔ ስታለቅስ፣ ፍቅር ራሱ ያኔ ሚዲያ ላይ መጣ ስታለቅስ፣ ፈርዳችሁባት ነበረ። በቃ ከሩታ ጋር ሲሆን አይታችሁ ነው አይተች ነው የተስተካከለ። አንቺ ጥለሽ ሄድሽ፣ ሩታ ስትመጣ አነሳችሁ። ስለዚህ ምንም ምናም ብላችሁ እንዴት ነው ስታንቋሸሿት የነበራችሁ? ከዛ በኋላ ነው እውነታው እየወጣ እየወጣ ሲሄድ የአብርሽ ውሸት እየተጋለጠ ሲሄድ ነው ያመናቸዋት። እና እች ልጅ ደግሞ መፍረድ የለብንም፣ እውነታውን እየተናገረች ነው። አገር ምድሩ ያቃል። ፍቅረኛው ነበረች ማለት ነው። ነበረች እና እሺ ነበረች ነው። ግን ሲያስረዳ ለምን ስርዓት አይኖረውም? የዚች ልጅ ህይወት እንዴት ነው ያበላሸው? እንዴት ነው የተጫወተባት? እግዚአብሔርን ተው። ግን እች ልጅ እውነት አላት። የራሷ እውነት አላት። የራሷ ህመም አለባት። የራሷ ስብራት አለባት። እንዳልሆነ ሆና ጉስቁልቁል ብላለች። በጣም ነው የምታሳዝን። እና ትንሽ ቅንጣት ታክል እንኳን አንድ ሰከንድ እንኳን ወስዳችሁ ልትሰማት ልትዋሯታል፣ በቃ ይሁን ልትረዷት፣ እንደ ሴት በተለይ ሴቶች ደግሞ ፎቶን ዘቅዝቃችሁ የምትሳደቡ የምታመናጭቋት ምናምን ነገር አላችሁ። እንኳን መጣች እንኳን ተናገረች እንዴ! ነገሩት ይውላችሁ። እች ልጅ ማለት ነው አንድ ነገር ማወቅ ያለባችሁ ነገር፣ እች ልጅ አሁን ተጎድቻለሁ ተበድያለሁ፣ ቃል ገብቶልኛል። ኢቭን አዲስ አበባ እንኳን የነበረ ጊዜ ወደ ዱባይ ሲሄድ ተመልሶ መጥቶ አብሮኝ እንደሚሆን ነግሮኛል እያለች ነው ያለችው። እያወሩ እንደሆነ እስካሁን ቴክስትና ሜሴጅ እንዳላት ቮይስ እንዳላትም ይህንን መረጃም በየቀኑ አወጣዋለሁ ነው እያለች የምትገኘው። እውነት አላት። እስኪ እንስማ፣ መጨረሻውን አይተን እንፍረድ። እኔ አልፈርድም በአብርሽ የፈረድኩት እኔ ከልጅቷ ጋር በተገናኘ ሳይሆን ሩታ ላይ ለመለሰው መልስ ነው። ሩታ ለጠየቀችው ጥያቄ የጠየቀችው ጥያቄ በቃ ስህተት አድርጎ አስቦ ለምን የሰው ወሬ ተሰማያለሽ ለሰው ለምን የሰው አልባልታ ምናምን አለ። እቺ ልጅ እኮ ያመነውን ራሱ እሺ እሱ ውሸት ከሆነ እሺ አለች፣ ግን አንተ ለምን ዋሻኝ? ያኔ ፎቶአችሁን አይቼ ምንድን ነው ስልህ ለምንድን ነው ለማስታወቂያ ነው ያልከው አለችው። ምን አይነት መልስ ነው የመለሰላት? በቃ ያለፈ ነገር ነው ተይው በቃ። በጣም እየጮኸ ነበር በቃ። አንዳንዴ እውነታን ለመደበቅ አንደኛ፣ እውነተኛ ሰው ለመምሰል በጣም ይጮዋል። ያንን በዛ ነው እየፈረድኩበት ያለውት እንድታምኑ የምፈልገው ነገር ማለት ነውና፣ ዋናውና ትልቁ ማሰሪያው ደግሞ ሩታ አምናው ተቀብለው መጣለች አይደል? ወይም ደግሞ አምናው አንድ ቤት ውስጥ እየኖረች ነው። እራሷን አሳልፋ ሰጠዋለች። ከቤተሰቦቿ ከእናቷ ከአባቷ አስበልጣው መጣብረው ትዳሬ ህይወቴ ብላ እየኖረች ነው አይደለ አይደል? ጥሩ ቃል እየገባላት ነው። ነገ ህይወታችን እንደዚህ ይሆናል ምናምን እያለ ብዙ ነገሮችን እየነገራት ነው አይደል? አዎ ለነፂም እንደዚህ ሲላት ነበር። በትዳር አብሮ አይጣመሩ አንድ ቤት ውስጥ አይኖሩ እንጂ ማለት ነው። ብዙ ቃል ሲገባላት ነበር። እንደዚህ እንሆናለን ነገ እንደዚህ እናድጋለን ነገ እንደዚህ እንለወጣለን እያለ ማለት ነው ቃል ሲገባላት ነበር። ስለዚህ እችን እርግፍ አድርጎ ትቶ ሌላ ሴት ጋር ሄደ። ከማንጋ ከሩታ ጋር መጣ። ፍቅርም ነበረች። አስቡት፣ ሩታም ነገ ይህን ሁሉ ቃል ትቶ ያልሆነ ነገር ሌላ ሰው ጋር ቢጀምር ወይ ደግሞ ሩታን ቢተዋትና ወደ ነጽ ቢሄድስ ብላችሁ አስባችሁ ተስላችሁ ታውቃላችሁ? ርል የሩታ ሕይወት አያሳስባችሁም? የሩታ ሕይወት አያስጨንቃችሁም? የሆነ መከራዋ በዛ። የሩታ ግን በስንት ጊዜ አለቀሰች። የእውነቴን ነው የምላችሁ፣ ለፍቅር ብላ ስንት ጊዜ ተሰደበች፣ ስንት ጊዜ ተንቋሸሸች፣ ስንት ጊዜ ዝቅ አለች። እችልች እች ልጅ ማመን አለብን። በቃ መቶ ፐርሰንት መኗት አይደለም ግን ለመስማት ፈቃደኛ እንሆንም። የሆነ እውነት ስትናገር የራስሽ ጉዳይ፣ እንደዚህ ነሽ፣ ባለጌ ነሽ፣ ውሸታም ነሽ። አትበል፣ ውሸታም አብርሽ ነው በጣም እልም ያለው ውሸታም፣ ሲጀመርም ማለት ነው። ለምን እንደዚህ ያልኩበት ምክንያት ለምንድን ነው? እውነታውን ምን አንድ አብዛኛው ወንዶች ሲጀመር ያለፈ ታሪክ ሊኖራቸው ይችላል። ግን ያለፈ ታሪካቸው ደግሞ ይኸው ሩታ ያለፈ ታሪክ ነው ብላ ብትተውም እንኳን ይኸው መዘዙ ዛሬ መጣ። ያለፈ ታሪኩን ቢሆን ትናንትና ቋጭቶ፣ ትናንትና ጨርሶት፣ ትናንትና አስተካክሎት፣ ትናንትና ሁሉንም ነገር ትቶት ቢመጣ ኖሮ ዛሬ ላይ ለሱ ለሱ በቃ ችግር አይሆንበትም ነበር፤ ለሱም ችግር ለሩታም ችግር አይሆንባትም ነበር። ግን ያ ያልዘጋው ምዕራፍ ስላለ፣ ያልጨረሰው ምዕራፍ ስላለ፣ ወይም ደግሞ እውነታውን ስላልተናገረ ዛሬ ይኸው ተከትሎት መጣ። ያለፈ ታሪክም ቢሆን አንድ ሴት ልጅ ማወቅ አለባት፣ አንድ ወንድ ልጅ ወደ ፍቅር ሲገቡ ማወቅ አለበት የሚባለው እኮ ለነገ ህይወታቸው ሌላ መሰናክል እንዳይሆን፣ እንደ አዲስ እንዳይነሳ፣ እንደ አዲስ ውጸብ እንዳያስፈጥር ነው አይደል? እሷ ደግሞ ጠየቀችዋ። ከሚዲያ እኩል ያየችው ነጉራት አይደለም ሲጀመር ወንድ ልጅ ማለት ነው የሆነ በጣም ይደብቃሉ ግን የሴት ልጅ እስከ ሀስከበበቀ ምን ጥር አርገ ሁሏን እያንዳንዱ ነገር ይጠይቃሉ። እነሱ ሲጠየቁ ግን ብዙ የሚዋሽሩት የሚደብቁት ነገር አለ። እውነት ለመናገር እና አብርሽም ከነዛ ሰዎች አንዱ ነው። በቃ ደብቋታ ልሩታል። ያ ማለት ነገም ራሱ ሌላ ቦታ እንደማይሄድ በምን እርግጠኛ ነው? ነገስ ነጺን ነጽው ተናግራለች። ምናልባትም እኮ አለች፣ እናንተ እንደዚህ ልትሰርቡ፣ ልታንቋሽሹ ዝቅ ልታደርጉኝ ትችላላችሁ፣ ግን አብርሽ ተዋት እች ልጅ እኮ ሚስቴ ናት ብሎ ሊናገርልኝም ይችላል አለች። ወጦ መልስ እንኳን ሊሰጥልኝ ይችላል አያችሁ ይሄን ያለችበት የራሷ ምክንያት አላት። አብርሽ ደግሞ እርግጠኛው እኛ ምነግራችሁ ከሩታ ጋር ዛሬ ከባድ ጸብ ይገባሉ፣ ከዛ ነፂ ጋር እንደሚሄድ ይኸው ምን አለች በሉኝ። ከነፂ ጋር በምንም ይሁን በምንም ይገናኛሉ። ግን ሩታ በጣም ትዕግስተኛ ጀግና ሴት ስለሆነች ነገራቶችን አስተካክላ ሁኔታውን አስረዱታት ቢያስረዳት፣ እግዚአብሔርን ከዚህ በላይም ስንት ጥፋት ይቅር እምትል ልጅ ናት እኮ ይቅር ትላለች። ግን በአይ አረዳዱ አንዳንዴ ከእውነታው ይልቅ በ የምታስረዱበት መንገድ ጥሩ የተስተካከለ ካልሆነ ልባችሁ ነው የሚሰበረው ልባችሁ ነው የሚቆስለውና ይሄዳል። እና ሌላኛው ደግሞ ሮታና አብርሽ ባልና ሚስቶች ናቸው አይደለም። አብርሽ የሄደበት ምክንያት እንግዲህ ቡታጅራ ውስጥ ብዙ አይነት ወሬ ነው የሚወራው። አንደኛው ያው ለሰርግ ነው ሁሉም እንደሚያውቀው። ሁለተኛ ደግሞ የአብርሽና የሮታ ሰርግ ድጋሚ ሊሰረግ ስለሆነ ሰርግ ፕሮግራም ሊያዘጋጁ ከቤተሰቦቹ ጋር ያለውን ነገር ለማስተካከል ለማስማማት ነው የሄደው ተብሏል። ግን ያ ነገር አይመስለኝም ጊዜና ወቅት ቦታ ጠብቆ ነው። ቡታጅራ ሊሂድ ሊድ ሊድ ብሎ ሄደውና እዛ ሲሄድ ደግሞ ብዙ ችግሮች ነው የሚፈጠሩት። እሺ መሄዱንስ ይሄድ፣ የጋሽዬ ነው የመሰለ ቤት እያለ አስቡት። ሩታ አታውቅም፣ ተመልካች፣ አይደለም ሩታ አታውቅም። ለምን አልጋ ሊይዝ ቻለ? አስረዳሻለሁ ብሏታል። በእርግጥ በዚህ አልፈርድበትም፣ ግን ይሄ ልጅ እያንዳንዱን እንቅስቃሴውን ሂዶ የት እንደሚያርፍ ምን እንደሚያደርግ ያወራል፣ ባልና ሚስቶች ያወራሉ ለሚዲያ ወጣው ይሄ ነው ብለው ባያወሩም ማለት ነው። እና ምን ልላችሁ ፈልጌ ነው ሩታ ሳታቅ እንግዲህ ሌላ አዲስ ሆቴል ምናምን ገብቶ አልጋ ይዞ ምናምን ነው እያደረ ያለው። ያ ደግሞ ሩታ ላይ ቅሬታ ፈጥሯል። ለማንኛውም ግን አንድ ነገር ልናገር የምችለው ሩታ ላይ የምትፈርዱ ሰዎች ተው፣ ነገ በኔ በሉ። እውነት ተደበ የውላችሁ በጣም የምታወዱት ሰው፣ ሌላ ሰው እኮ ኖርማል ውሸት ቢዋሸችሁ እኮ ምንም በቃ፣ ሰው ነው ይዋሻል። ግን የምትወዱት የምታፈቅሩት ሰው ለዛውም፣ ጠይቃችሁት እች ልጅ ማናት ብላ ጠይቀው ለፎቶ ነው ብሎ ዋሽቷት በሰዓቱ ሌላ ውሸትን በዋሸ የእውነቴን ነው እንምላችሁ ያለፈ ታሪኩ ከሆነ የማይነግራት ታዲያ ምን ትርጉም ያለፈ ህይወቱ ነው። መቆየት ካለባት ትቆያለች፣ ሜሄድ ካለባት ትሂድ ብሎ የማይናገር በሩታ በጠየቀችው ታይም ና ሰዓት ቦታ ለምንች ልጅ ማን ነች ብላ ስትጠይቀው ያለፈ ታሪኩ ከሆነ ምንም የቀረ ምንም ነገር ከሌለ የማይነገራት ያኔ ያለፈ ታሪክ ነበረ እንደዚህ እንደዚህ፣ ቅርታ እረስቸው ነው፣ ወይ ደግሞ እንደዚህ እንደዚህ በእንደዚህ ምክንያት ፍቅረኛ የነበረች አሁን ግን እንደዚህ ነን ብለው ብሎ ያለበትን ሁኔታ ለምን አልተናገረም? ያኔ ዋሽቷ ታልፏል። አያችሁ፣ ሌላ ውሸት ግን ይሄ ውሸት ይሄ ውሸቱ ማለት ነው። ተደብቆ እስከ መጨረሻ የሚሄድ መስሎት ነበር። ግን አያችሁ፣ አግብቶም ሊወልድም የልጅ አባትም ሊሆንም በቃ ሁሉ እውነቱ ተከትሎ መጣች። አያችሁ፣ እውነትና ፀሐይ በቃ የቀይ ምድር እውነትና ንጋት እየቆየ እየጠራ ይሄዳል የሚባለው እና ሩታ ላይ ነፂ ላይ የምትፈርዱ ሰዎች በተለይ ሴቱ ናችሁ። እኔ ተው የእውነት ነገ በእኔ ይበሉ። እናንተ ነገ ህይወታችሁ ላይ የሚያጋጥማችሁ ነገ ህይወታችሁ ላይ ሀፍን የሚያደርገውን ነገር በምንም ተአምር ልታቋት ትችሉም። እና በአጠቃላይ አስቱ በዚህ ቪዲዮ በዚህ ሰሞኑ በሚወራው ነገር ምንድን ነው ያለሽ ነገር አቋምሽ ምንድን ነው ካላችሁኝ ነፂንም ሩታንም እረዳለሁ። አብርሽ በጣም ትክክል አይደለም ያደረገው ነገር። ይቅርታ መጠየቅ አለበት። ነፂን ሩታንም ስላለፈ ያለፈ ህይወት ነው ኦልሬዲ ሁሉም ሰው የሚያውቀው ነገር ነው ግን ያለፈ ታሪክም ቢሆን ሩታ ማወቅ ስላለባት የማወቅ መብትም ስላለባት እሱ የማስረዳት ግዴታ ስላለበት ነፂን ወጦ ይቅርታ አድርግልኝ፣ በሰዓቱ እንደዚህ እንደዚህ ተፈጥሯል፣ በዚህ ምክንያት ነው ጥዬሽ የሄድኩት ወይም ደግሞ በዚህ ምክንያት ነው የዋሸውሽ ብሎ እውነታውን ለነፂ በሶሻል ሚዲያ ላይ ዩቲዩብ ላይ ቁጭ ብሎ ወጦ ማስረዳት አለበት ከቻለ ሰው ከሆነ ላሳለፉት ጊዜ ብሎ ይቅርታ አድርጊልኝ የተሳሳትኩት እዚህ እዚህ ቦታ ላይ ነው። የእሷም ስህተት ካለባት በዚህ መንገድም አስቀይ መሽኛል አንቺ ተሳስተሻል ብሎ ይቅርታ መጠየቅ፣ ሰላም ማውረድ አለበት። ነጽ የራሷን ህይወት ሰላም በቃ ቁርጥ ብሎላት ቆርጦላት የራሷን ህይወት መኖር መጀመር አለባት። ለሩታ ደግሞ ሚስቱ ናት ሚስቴ ነች ብሎ ባለትዳር ናቸው፣ አንድ ቤት ውስጥ እየኖሩ ነው። ራሷን አሳልፋ ሰጠዋለች፣ ቤተሰቧን ጥላ እሱ ጋር መጣለች፣ ለእሱ ስትል ብዙ ዋጋ ከፍላለች። ስለዚህ የማወቅ መብት አላት እሱም የመመለስ ግዴታ አለበት። ቁጭ ብሎ ሩታዬ የተፈጠረው እንደዚህ እንደዚህ ነው። የነበረን ነገር ያለፈ ነገር ነበር። በዚህ በዚህ መንገድ አብረን ነበርን። ከዛ ይሄ ነገር አልተስተካከለም፣ አልተሳካም። በቃ አብረን እንድንኖር አልተፈቀደልንም፣ ሁለታችን ተለያይተናል። በቃ ያለው ነገር ይሄ ነው። ካስከፋውሽ ይቅርታ አድርጊልኝ። ስለደበኩሽ፣ ስለዋሻውሽ ይቅርታ አድርጊልኝ። በሰዓቱ እንደዚህ ስትይኝ እንደዚህ ብዬ የዋሻውት ምክንያት ይሄ ነው ብሎ እውነታውን ማስረዳት ከእውነታ ጋር መጋፈጥ ብቻ ነው ያለበት አብርሽ። ካልሆነ ግን ፍትህ ለሴቶች በቃ በሱ ምክንያት ፍቅር አልቅሳ፣ ሩታ አልቅሳ፣ ነፂም አሁን መንባ እያለቀሰች እያያችሁ የምታልፉ ከሆነ ነገ 30 ሴት ያስለቅሳል። ነገ ሌላ ወንድ ተነስቶ ደግሞ እየመጣ ሴቶች እንደፈለገ እየጎዳ እየሰበረ የማይሆን ቃል እየገባላቸው የማያደርገውን ነገር አደርጋለሁ እያለ በባዶ ተስፋ ሞልቷቸው ሴት ልጅ እየተሰበረች መቅረት የለባትም። ሴት ልጅ መዋሸት የለባትም። ፍትህ ፍትህ እንጠይቃለን። የእውነቴ ነው የምላችሁ እና አብርሽ እንግዲህ ይህን ነገር አውቆም ሳያቅም ሊሆን ይችላል ያደረገው፣ አልፈርድብህም። የፈረድኩብህ ሩታን ያስረዳህበት መንገድ፣ ሩታን ያወራህበት መንገድ ነው። ከነዚህ ጋር ያለው ነገር ገና አልወጣም። ሚስትህ እንደሆነ ፍቅረኛ እንደነበረች መቶ ፐርሰንት እሷም ተናግራለች፣ ጓደኞች የሚያውቃሉ፣ አንተም አምነሃል። ያለፈ ታሪኬ ነው ብላል። ይሄ ያሳለፍከው ነገር ነው ግን ለምን ባሳለፈ ባለፈው ህይወት የሰው ልጅ መወቀስ የለበትም። ግን እዛ ጋር ዘግቶት ያልመጣው ነገር ያስቀመጠው ፋይል ካለ በዛ መወቀሱ ግዴታ ነው። ለምን ያልዘጋው ያልቋጨው ነገር አለ። እች ልጅ በተስፋ ሰጧት ብዙ ህልሞች ነበሯት። ትምህርቷን አቋርጣ መጣ፣ ቁጭ ብላ ነው ያለችው። ቡታጅራ ቡታጅራ መሆን ላይ ተመልሸ ልሂድ እያለ ነው ያለው። ሩታን ራሱ እምቢን ብሏታል። ሊሰማት ፈቃደኛ አይደለም። ስራ ስራ ነው ያለው። ከዚህ ከህይወታችሁ የሚበልጥ ሌላ ስራ ምን? ይህን ያህል አስቸኳይ ስራ እኔ ስራችሁ ዩቲውብ ላይ እንደሆነ ነው ማቀው፣ ሌላ ምንም አይነት ስራ እንደሌለ ነው ማቀው። እና ስራ ስራ ያልክበት ምክንያት አልገባኝም። ለማንኛውም ግን እውነታውን የማስረዳት ግዴታ አለበ ሩታ ላይ ና ነፂ ላይ የምትፈርዱ ሰዎች ነገ በእኔ በሉ። እረፉ። እውነታውን እያያችሁ እየሰማችሁ እንዳላየ እንዳልሰማ ሁናችሁ ጭፍን ጥላቻ እያሳያችሁ በተለይ ለነፂ ተው። የእውነት በጣም ታሳዝናለች እች ልጅ። ነገ ተነስታ በጣም ብሶት የባሳት ልጅ ናት። ራሷን ብታጠፋ የሆነ ነገር ብትጎዳ ትጸጸታላችሁ። አብርሽ ትክክለኛውን እውነተኛውን ነገር ማውጣት አለበት። በቃ አለቀ ደቀቀ። የኔ ሀሳብ ይሄ ነው። አብራችሁ ስለነበራችሁ አመሰግናለሁ። እናንተም ሀሳብ ስጡበት፣ እንሄድበታለን። መረገጥ ያለበት ሰው ይረገጣል። በቃ ሰሞኑን መረጃ በደንብ በደንብ እያሰባሰብኩ ነው፣ ስለ ሩታና ስለ አብርሽ ፍቅርን ተውት። ጅማሯቸው በጣም የማውቀው ብዙ ነገር አለ። ማንም ሰው የማያውቀው እውነት አለ። እነግራችኋለሁ። እሱን ጠብቁኝ ብቻ እናንተ። አመሰግናለሁ።